ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያለን ከህድያ ቴሌቪዥን የዕለቱን ዜናዎች ይዘን መተናል። ዋና ዋናዎችን በማስቀደም እንጀምራለን። የህድያ ዞን ንግድና ገበያ ልማት መምሪያ ከውሳና ከተማ አስተዳደር ንግድና ገበያ ልማት ጽፈት ቤት ጋር በመሆን ከመቶ በላይ ለሚሆኑ አቅመ ደካሞች ማዳ አጋሩ ያለው ለሌሎ ማካፈል ልምድ ባህል ሆኖ መቀጠል እንዳለበት የውሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ አስገነዘቡ። በደቡብ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን የፋሲካ በዓልን ምክንያት በማድረግ በሀዲያ ዞን በሆሳና ከተማ ለሚገኙ አቅመ ደካሞች ከ2.5 ሚሊዮን ብር በላይ ወጪ ድጋፍ አደረገ። በዝርዝሩ እንደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። የሀዲያ ዞን ንግድና ገበያ ልማት መምሪያ ከሆሳዕና ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ጋር በመሆን ከ300 በላይ ለሚሆን አቅመ ደካሞች ማዳጋሩ፣ ቤተልሔም ደመቀ ዝርዝሩን ይዛለች። የትንሣኤ በዓልን ምክንያት በማድረግ የሀዲያ ዞን ንግድና ገበያ ልማት መምሪያ ከሆሳና ከተማ አስተዳደር ንግድና ገበያ ልማት ጽፈት ቤት ጋር በጋራ በመሆን ከ300 በላይ ለሚሆኑ አቅመ ደካሞችም አዳጋርተዋል። የሆሳና ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ታዲዮስ ሞሎሮ በዚህ ወቅት እንደ ገለጹት መረዳዳትና መደጋገፍ ከለውጡ ወዲህ ባህል እየሆነ መጥቷል። በዚሁ ተግባር ላይ የተሳተፉ አካላትም በማመስገን መሰል ተግባራት በከተማው በወጣቶችና ሴቶች አደረጃጀቶች እየተከናወኑ መሆኑን የገለጹት አቶ ታዲዮስ ይህ ሰው ተኮር በጎ ተግባር ተጠናክሮ መቀጠል አለበት ብለዋል። ያው መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ተላልፎ የተሰጠበት በዓል እንደመሆኑ መጠን ደግሞ እኛም ካለን ነገር ለሌሎች መቆረስ ያለብን፣ ካለን ነገር ከጉድለታችንም ቢሆን ሞልቶ ሲተርፍ ብቻ እናካፍላለን ብለን ብንል ለሌሎች ላናካፍል እንችላለን። ካለን ውስን ነው ከምንለው ነገር ማካፈል ይጠብቅብናልና ይሄንን ደግሞ ባህል ወደ ማድረግ ወጣቶች፣ ሴቶች፣ የተለያዩ ወጣቶች ማህበር፣ በበጎ አድራጎት የተደራጁ በእንደዚህ አይነት መልኩ ለተለያዩ ድጋፍ ለሚያስፈልጋቸው ማህበረሰብ ክፍል እያደረጉን ያሉት ሚገባ የሚያደርጉ ሆቴሎች አሉልን እና በዚህ መሰረት ሆሳዕና ከተማ ላይ ይሄ ትሬንድ ጥሩ እየሆነ ነው ያለውና የሀዲያ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ተከተል ዱባሞ በበኩላቸው የተለያዩ የንግዱን ማህበረሰብ በማስተባበር በተገኘው 105000 ብር የተደረገ ድጋፍ መሆኑን አንስተው ይህም 302 አቅመ ደካሞችን ያቀፈ 5 ኪሎ ግራም ዱቄትና 1 ሊትር ዘይት እንደሆነም ገልጸዋል። ይህንን የህብረተሰቡ የተሰበሰበው በብር 105000 ገንዘብ አዋጥተው በመዋጮው ነው የተገዘው። ዘይት ወደ 301 ዘይቶች በሌትር በገንዘብ ያልኩት 150 ሺ ብር ነው። በዱቄትም ደግሞ የ350 ሰው በ5 ኪሎ እንዲያገኝ ነው የተደረገው። ይህንን ደግሞ ምናልባት አቅመ ደካሞቹ አገኝተው ባልቶ እንዲያድሩና ደካ ማማህበረሰብ መሳተፍ እንዲችሉ ነው እና ከአብረ መብላት እንዲችሉ ነው ያደረገ ነው ተግባሩ። በተመሳሳይ ሁኔታ በሁሉም የታችኛው መዋቅሮች ላይ እየተከናወነ መሆኑን የሚገልጹት ኃላፊው በዚሁ ተግባር ላይ የተሳተፉ አካላትንም አመስግነዋል። ይህንን ያደረገው ደግሞ እዚህ ሆሰና ከተማ ብቻ ሳይሆን እንደ ዞናችን በሀያውን መዋቅር ታች ያሉ መዋቅሮችም ዛሬ ከስምንት ሰዓት ጀምሮ እርዳታ እያደረጉ ነው ያሉት እያገዙ ነው ያሉት በዚህ ላይ የተሳተፉ ደግሞ ይህን በማሰባሰብ ንግድና ጽሕፈት ቤት ኃላፊዎች፣ ባለሙያዎች፣ ቡድን መሪዎች በቡድን ነው እየሰሩ ያሳለፉትና ይሄን ለመሰብሰብ አብረን እንብላ አብረው ሰው አይራብ ያሉት የኛ ባለሙያዎች እነዚህ ተሳታፊዎች በሙሉ ልናመሰግናቸው የምንወዳቸው ናቸው። ታች ማዕቅሮች ላይም ያደረጉ ሰዎች ሊመሰገኑ ይገባል። የሆሳና ከተማ አስተዳደር ንግድና ገበያ ልማት ጽፈት ቤት ኃላፊ አቶ አይና አለም ይርዳው የተቋሙ አመራርና ሰራተኞች የንግዱን ማህበረሰብ በማስተባበር በተገኘው ሀብት የተደረገ ድጋፍ መሆኑን ገልጸው ይህም በከተማው ስድስቱም ቀበሌያት ያማከለ ነው ብለዋል። ባህላችን ስለሆነ በዚህ ሁኔታ እኛም ተደጋግፈን አብረን እናሳልፍ የሚሉ መሪ በመከተል ይሄ ድጋፍ የተደረገው። በዚህም ድጋፍ ላይ ከእያንዳንዱ ከስድስቱም ቀበሌ ሰዎች ተመልምለዋሉ። ድጋፉ የተደረገላቸው አካላትም ለስጦታው አመስግነው አቅመ ደካሞችን የመርዳት በጎ ተግባር ተጠናክሮ መቀጠል አለበትም ብለዋል ሲል ባልደረባችን ሙላለም ቀጭኔ ይዘግበዋል። በደቡብ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን የፋሲካ በዓልን ምክንያት በማድረግ በሃዲያ ዞን በሆሳዕና ከተማ ለሚገኙ አቅመ ደካሞች ከ2.5 ሚሊዮን ብር በላይ ወጪ ድጋፍ አደረገ። በድጋፍ መርሃ ግብሩ ላይ መንግስት መንግሥት ባለድርሻ አካላት የሃይማኖት መሪዎችና ሌሎችም የማህበረሰብ ክፍሎች ተገኝተዋል። ዱናሞ ዮሐንስ ተጨማሪውን ይዘዋል። የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በድጋፍ መርሃ ግብሩ ላይ ተገኝተው እንደተናገሩት በከተማው ላይ የተለያዩ በጎ ተግባራት እየተከናወኑ መሆኑንና ለአቅመ ደካሞች መስጠት ሰው እንደሚባርክ ተናግረዋል። መደጋገፍ የብልጽግና ሰው ተኮር ተግባር አንዱ ነው ያሉት አቶ ዳዊት ጡምደዶ በከተማው ላይ ይህ ተግባር በብዛት እየተከናወነ እንደሚገኝና ሌሎችም አካላት በዚሁ በጎ ተግባር መሳተፍ እንዳለባቸው ገልጸዋል። ይህ በሆሳና ውስጥ በዚህ ሳምንት ብቻ ከ3 እስከ 5 የሚሆን ሰው በዚህ ድጋፍ እየተደረጉ ነው። እንደሚታወቀው እንደ በባህላችንም በመጽሐፍ ቅዱስ ሰው በመስጠት የሚባረከው ዛሬ የሚሰጥ ሰው በሀገር ውስጥ በሀገር ውጭ ያሉ ሰዎች በከተማ ውስጥ ለብዙ ችግረኞች እየደገፉ ነው። እንግዲህ ብልጽግና የጀመረ ሰው ተኮር ተግባር ነው። ይህ ተግባር ደግሞ ሰው ተኮር ነው። ይህ ሰው ተኮር ተግባር ዛሬ ተግባር እየተደረገ ነው ሆሳዕና ውስጥ። ስለዚህ በሆሳዕና ውስጥም ከሆሳዕና ውጭም ያላችሁ ይህን ሚዲያ የምትከታተሉ ወገኖች በሆሳዕና ከተማ በሌሎች አካባቢም ላይ እኛ በዓል ላይ ስንደሰት፣ ችግረኞችም አብሮ መደሰት አለባቸው። እኛ ስንበላ እነሱ አብሮ መብላት አለባቸው። እኛ ስንጠጣ እነሱ አብሮ መጠጣት አለባቸው። ሰውኛ ሰብአዊነትን እነትን በተከተለ መልክ ሁሉም በየቦታ መረዳዳት ያስፈልጋል። የሀዲያ ዞን ዋና አስተዳደር ጽሕፈት ቤት ኃላፊና የዋና አስተዳዳሪው ተወካይ አቶ ታገሰ ዶባሞ እንደተናገሩት ድጋፉ የተደረገው ለሶስተኛ ጊዜ እንደሆነ በመግለጽ ሁሉም ሰው የመደጋገፍና የመተሳሰብ እንዲሁም ያለው ከሌለው ጋር ተካፍሎ መብላትን መማር አለበት ብለዋል። ይሄ ለሁሉም መሆን አለበት ይሄ ሁሉም ሰው ሰማያዊ በረከት ስለሆነ ሁሉም ሰው አንዱ ለአንዱ አድርገን ያለው በልቶ የሌለው ሳይበላ እንዳያድር መተሳሰብ ነው፣ አንድነት ነው፣ ፍቅር ነው። ስለዚህ ይሄ መጎልበት ያለበት ነው። አካባቢያችን በተለምዶም እንግዳን ተቀባይ ነው፣ አንዱ ለአንዱ የሚተሳሰብ ነው። ይሄን መተሳሰብን ማጎልበት አንዱ ለሌላኛው መድረስ በበዓል ወቅት ብቻ ሳይሆን በሌላኛው ማህበራዊ ኬዞች ላይ ሁሉም አንዱን ለአንዱ ተባብረን አንድ ሀሳብ ይዘን አንድነትን አጠንክረን የምንሄድበት ጊዜ መሆን አለበት የሚል መልእክት በአጋጣሚው ለማስተላለፍ ፈልጋለሁ። የሀዲያ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ታምሬ ኤርሚያስ በበኩላቸው የብልጽግና ፓርቲ ሰው ተኮር ተግባራት መሰራት ከጀምሩበት ጊዜ አንስቶ ብዙ ቅልብ ያላቸው ሰዎች ለተለያዩ የኅብረተሰቡ ክፍሎች የተለያዩ ድጋፎችን እያደረጉ እንደሚገኙ ገልጸዋል። ከድጋፉ ሁሉም ሰው መማር ያለበት ብዙ ድጋፍ የሚሹ ሰዎች በጎረቤትና ና በተለያዩ አካባቢዎች እንዳሉ በመገንዘብ አቅመ ደካሞችን መደገፍ እንደሚያስፈልግ አክለዋል። ከዚህ ድጋፍ መማር ከአንተ ስታደር ማይበላ አንተ ለብሰ ስትሆን ማይ ለብስ፣ ብዙ ድጋፍ የሚሹ ወገኖች አጠገባችን ላይ ስላሉ አጠገባችን ላይ ያሉትን አይኖቻችንን ከፍተን እንድና የሚያደርግ ነገር ነውና ሁሉም አሁን እዚህ ጋር ለሳምፕል በዚህ አዳራሽ ግቢ ውስጥ እየደገፍነው ያለውን ድጋፍ ጎሮቤታችን ላይ አጠገባችን ላይ ሰፈራችን ላይ ያሉትን ሰዎችን መደገፍ ያስፈልጋል። ሰውን መርዳት ደግሞ ባህል ሊሆን ይገባል። ያው እንደዚህ አይነት ድጋፍ ማድረግ ለእግዚአብሔር ማበደር ነው እና በዚህ መንገድ ተጠናክሮ ሁሉም ሰው እንዲቀጥል የሆሳና እና ዙሪያ የወንጌል ማኞች ካውንስል አስተባባሪ ኮማንደር አዲስ ፈይሳ በበኩላቸው መልካምነት የሚጀምረው ከእግዚአብሔር እንደሆነ በመናገር ፈጣሪ የሰውን ልጅ የፈጠረበት ዋና ዓላማው መልካም እንዲያደርግ ነው ብለዋል። ይህ የመረዳዳትና የመደጋገፍ ስርዓት የጌታችንን የኢየሱስ ክርስቶስ አስተማ ጀምሮ የሚያንጸባርቅ እንደሆነ በመናገር ዝቅ በማለት ሌሎችን ማገልገል እንደሚገባ አክለዋል። ጌታ ኢየሱስ ክርስቶስ ፍቅር አስተምሮናል፣ ሚራት አስተምሮናል። የእሱ ፍቅር ደግሞ እኔ ወይም ሌላውን በእምሮ ከሚገልጸው በላይ ነው። የህይወት መስዋዕትነት ሰጥቶ ነው ለእኛ ፍቅር አሳየ። እሱ ይሄን ይል ካሳየ ደግሞ እኛም በተቻለን መጠን ዛሬ የህይወት ዋጋ መክፈል የለብንም ግን ካለን ነገር ጦርሰን ለሌሎች መሆን ነው። ስለዚህ መስጣት አንዱ በረከትም ነው። ሲጡ የሚሰጣችሁም ለትእዛዝም ነው። ስለዚህ እንድንሰጥ ተፈጥረናል ለሌለው በደቡብ አፍሪካ ፌዝ ባይብል ኢንተርናሽናል ቤተ ክርስቲያን መስራችና ዋና ሰብሳቢ ፓስተር ዶክተር ሳሙኤል ጌታቸው በዚህ ወቅት እንደተናገሩት መደጋገፍና ፍቅር ማሳየት የሚያስፈልገው ለሚወዱት ብቻ እንዳልሆነና ሁሉም ሰው ለሁሉም ሰው ፍቅር ማሳየት እንደሚያስፈልግ ተናግረዋል። መደጋገፍ በቀለም በብሔር፣ እንዲሁም በጎሳ የተመሰረተ እንዳልሆነ የገለጹት ዶክተር ሳሙኤል በእለቱ የተደረገው ድጋፍ ከ2.5 ሚሊዮን ብር በላይ ውጪ የሚገመት ሲሆን የገንዘቡ ምንጭም በደቡብ አፍሪካ የሚኖሩ ፌዝ ባይብል ኢንተርናሽናል ቤተ ክርስቲያን መሆኑንም አብራርተዋል። እንግዲህ ድጋፉ ዱቄትና ዘይት ነው የሚደረገው ችግር ውስጥ ላሉ ሃይማኖትን ሳንለይ ዘርንና ቀለምን ሳንለይ ነው። ስጦታ እየሰጠን ያለ ነው። ይሄ የመጀመሪያ ጊዜያችን አይደለም። ከዚህ በፊት ከክብርት ዶክተር አዳነች አበቤ ጋ በአዲስ አበባ እንዲሁም በአዋሳ፣ በሻሸምኔ፣ በሆሳዕና አድርገናል። ይሄ ተግባራችን ወደፊትም ከመንግስት ጋር እየተነባ እየተናበብ ይቀጥላል። ድጋፉ የመጀመሪያ እንዳልሆነ የገለጹት ዶክተር ሳሙኤል ከዚህ በፊት ወደ 600 ለሚሆኑ አቅመ ደካሞች ድጋፍ መደረጉንና በእለቱም ደግሞ 400 ለሚሆኑ አቅመ ደካሞች ድጋፍ መደረጉን፣ በአጠቃላይ 1000 ለሚሆኑ አቅመ ደካሞች ድጋፍ ተደርጓል ብለዋል። በሁለት ሱር 300 300 600 ሰው ረድተናል። ዛሬ ደግሞ በመጨረሻው ቀን 400 ሰው እየረዳን ነው። በድምሩ 1000 ሰው በመርሃ ግብራችን መሰረት እያገዘም ያለ ነው። ፓስተር ሳሙኤል አያይዘውም የመረዳዳትና የመደጋገፍ ባህላችንን በማሳደግ መሰረታዊ አስፈላጊ ነገሮች ለሌላቸው ሰዎች ለመደገፍ ሁሉም ሰው እጁን መዘርጋት እንዳለበት መልእክት አስተላልፈዋል። ድጋፍ የተደረገላቸው አቅመ ደካሞች በበኩላቸው በተደረገላቸው ድጋፍ መደሰታቸውን ገልጸው ድጋፍ ያደረጉ አካላትን አመስግነዋል ሲል ማቴዎስ መኔዶ ዘግቧል። ያለው ለሌሎ የማካፈል ልምድ ባህል ሆኖ መቀጠል እንዳለበት የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ ተናገሩ። የትንሳኤን በዓል ምክንያት በማድረግ ሆሳና ቅን ልቦች ማህበር ከሰማንያ ለሚበልጡ አቅመ ደካሞች የበዓል መዋያ ድጋፍ አድርገዋል። ነቢዩ ዮሐንስ ዝርዝሩን ይዟል። የከተማ አስተዳደሩ ሰው ተኮር በሆኑ ጉዳዮች ላይ ሁሉንም በማሳተፍ የተለያዩ ድጋፎች የተደረገ መሆኑን አስታውሰው የኦሳና ቅን ልቦች ማህበር ለዚህ ተጠቃሽ እንደሆነ አስረድተዋል። ልማት ማለት አስፋል መስራት ብቻ ፎቅ መስራት ብቻ አይደለም። እነዚህ በጎነት ብልጽግናም እንግዲህ ሰው ተኮር ነው። ሰው ተኮር ማለት ሰው ልጅ ቅድሚያ ይሰጣል። ስለዚህ ከዚህ አንጻር የብልጽግና ዓላማም ስለሆነ በዚህ ልክ እየሰራን ነው። ዛሬ የሚታዩ ቅን ልቦች በዚህ ልክ ከአሁን ያዘጋጅተዋል። ይሄን ለመስጣት ነው የመጣ ነው። አንዱ በልቶ ሌላው በጾም፣ በዓሉን እንዳያሳልፍ ያለው ለሌላው በማካፈል የመረዳዳት ባህል ልምድ ሆኖ እንዲቀጥል ሁሉም የበኩላቸውን ማድረግ እንዳለባቸው አሳስበዋል። ለሁላችሁም እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩ ዛሬ በዚህ ቦታ ያየነውን ሌላ አካባቢም ላይ ሁሉም አቅም ያለው ሰው በመስጠት መተባበር አለበት፣ ድጋፍ በማድረግ መተባበር አለበት። እንደጀመርነው ወንድማማችነት፣ እህትማማችነት፣ በጎነት፣ ሰው መሆን አለብን በሚለውን በብልጽግና የተጀመረውን ይሄን ኢኒሽቲቭ ሁላችን በየሰፈሩ በጋራ እንስራ። የቅን ልቦች ማህበር ዋና አስተባባሪ አቶ ምህረቱ ሞገስ እንደገለጹት ማህበሩ አቅመ ደካሞችን ለመርዳት የተቋቋመ ማህበር መሆኑን አንስተው ከዚሁ በፊት በተለያዩ ጊዜያት ድጋፍ እንዳደረገ አስታውሰው የትንሣኤ በዓልን ምክንያት በማድረግ ከሰማኒያ ገልጦ ገልጦ አቅመ ደካሞች ለባልሙያ የሚሆን የገንዘብ የዶሮና የምግብ ዘይት ድጋፍ ማድረጉም ተናግሯል። ለእያንዳንዱ ሁለት ሁለት ዶሮና አንዳንድ ሌትር ዘይት እና ለሽንኩርት መግዣ 3300 ብር በጥሬው ነው የምንሰጣቸው። ለሰማኒያ ሰው ነው፣ ግን በስራቸው አብዙ ሰው ነው። አንድ ቤተሰብ ላይ ወደ ስምንት ስድስት ያሉ አሉ። እነሱ ያችን ነገር ሌላው በልቶ ሲያደር ጾማቸውን ከሚያድሩ በሚል አይነት ነገር ነው። ለእነሱ እንድቻ አሰባስበን እንትን ብለን እያደረገን ያለ ነው አጠቃላይ ወደ ሁለት መቶ ምናምን ሺህ ይጠጋል። በዚህ በጎ ተግባር ላይ የተሳተፉ አካላትን አመስግነው መሰል ተግባራት ላይ ሁሉም በመሳተፍ ድጋፍ ማድረግ እንደሚገባም ጠቁመዋል። እኛ ኢትዮጵያውያን ስንባል እርስ በርሳችን የሆነ ነገር አንድ ሰው የሆነ ነገር ከደረሰበት ብቻ ነው ለመድረስም የምንለው። ግን አንድ ሰው በሕይወትም እያለ እንዲህ ስንተጋገዝ ስንራዳ ባለዘይኔ የበረከትን በረከትን ከእግዚአብሔር ነው የማገኘው ምንም አይነት ነገር የትኛውን ነገር እዚህ ጋ መንቀሳቀሴ እንዲህ በመሆኔ በጣም ደስተኛ ሆኜ ነው እንትምለው ልክ ሌላም አካባቢ ያሉ ወጣቶች ልክ እኛን አራያ ተከትለው እነሱም እንደዚህ ህብረት ውስጥና እንደዚህ ማህበር ውስጥ እንደዚህ አይነት አንድነት ውስጥ ቢገቡ በጣም ደስተኞች ነው። በአሜሪካ ነገር የሚኖር የማህበሩ መስራችና አባል አቶ ሰለሞን እሳቱ በበኩላቸው በአጋጣሚ የዘንድሮ የትንሳኤ በዓል ከቤተሰብ ጋር እንደሚያሳልፍ ገልጸው በተለይም አቅም ለሌላቸው ማህበረሰብ ክፍል ጋር በመረዳዳት ማሳለፍ የሚፈጥረው ስሜት የተለየ ነው ብለዋል። ያው የሆሳና ተወላጆች ዛሬ ደግሞ ይህንን ኔ በአካል አይ ቲንክ አመት አልሆነም። ማህበራችን የዛሬ አመት ነው መሰለኝ የተቋቋመው እና ጥሩ ነው። አሁን ዛሬ ኔ በአካል እድለኛው እኛ ይቻላል እና ስሜቱ በጣም ይከብዳል። ደስ ይላል በጣም እና አሪፍ ነው። ይህ የመረዳዳት ባህል የበለጠ ተጠናክሮ መቀጠል እንዳለበትም አስተው ከዚህ በተጨማሪ የተለመደውን ድጋፍ ለማድረግ እንዳነሳሳውም ገልጿል። ሰው መርዳት በጣም ደስ ይላል እና ስሜቱ በጣም ደስ ይላል። የበለጠ እንድረዳም እግዚአብሔር ከረዳን የበለጠ እናሰፋዋለን ደግሞ የማህበሩ አባልና ጸሐፊ ወጣት ሎብዱ ነው በየነም በበኩላቸው የሆሳና ቅን ልቦች ማህበር አቅመ ደካሞችን በመርዳት እንደሚታወቅ አንስተው የትንሳኤን በዓል ምክንያት ማድረግ ያለ ለሌለው በማካፈል አብረን እናሳልፋለን በሚል ከኢትዮጵያና ከኢትዮጵያ ውጭ ያሉ ወጣቶችን በማስተባበር በተገኘ ገንዘብ ድጋፍ የበዓል ማዋያ ድጋፍ ማድረጋቸውን አንስተዋል። የሆሳና ቅን ልቦች በጎ አድራጎት ማህበር ከዚህ በፊትም በተለያየ ሁኔታ እናቶችን፣ ጠዋሪ ደጋፊ ያጡ እናቶች አባቶችን በመደገፍ ይታወቃል። ዛሬ እንደ እንደተለመደው ይህንን የፋሲካ በዓል አብሮ ለማሳለፍ ፋሲካን አብረው ጦማቸውን እንዲያሳልፉ ያለን ሼር እናደርግ በሚል እንቅስቃሴ አድርጎ ኢትዮጵያ ላይ ያሉ ወገኖች ከኢትዮጵያ ውጭ የሚያሉ እንደ ሳውዝ አፍሪካ፣ አሜሪካ ላይ ያሉ ልጆች ይህንን ቲም በመደገፍ የሚያደርገውን ሀሳብ በመደገፍ አብሮ በመሆን በዓሉን አብረውን እንዲውሉ ባደረጉት የገንዘብ ድጋፍ ላይ ተመስርቶ አሁን እነዚህን እናቶችንና ሌሎችም አሉ መጥተው እንትን ይላሉ። ያዘጋጀውን ነገር ሼር ለማድረግ ነው የመጣ ነው። ድጋፍ የተደረገላቸው አካላትም በዓሉን ደስ ብሏቸው እንዲያሳልፉ ለተደረገላቸው ድጋፍ አመስግነው አቅመ ደካሞችን የመርዳት በጎ ባህል ተጠናክሮ መቀጠል እንዳለበት ተናግረዋል ሲል ባልደረባችን አዳነ በየነ ዘግቧል። የት አሉ ብሎ የቀሰቀሱን ሰዎች በእንጀራና በአዱኛ በሙሉ ሳይቸገሩ ልፍ ብሎ ያሻግራቸው። እግዚአብሔር እርዳቸው። እኛ ቤታችን ምንም ነገር ያልነበረን ግን አንኳኩቶ ጠርተውናል። አንኳኩቶ የሚፈልጉት ነገር ያገኛችሁ፣ እኛን እንዳበላችሁ እናንተ ማይርቀውን ጠጋ ይስጣችሁ። እኛ ጠያቄ የሌለን ወገን የሌለናል እናንተን ጥሎልና፣ እናንተ ደግሞ ቸሩ መድኃኒ ያለም ጥላ ከለዳ ዋስ ጠበቃ ሆኖ ይቁምላችሁ። ለእኛ እንደቆማችሁ እሱ ይቁምላችሁ። ውላቸው ግቡ። ከዚህ በላይ አቃተኛን እንዴት እንደው። ለአቅመ ደካሞች የሚደረግ ድጋፍ በችግር ወቅት የመደጋገፍና የመተባበር ባህልን የሚያጠናክር ሰው ተኮር ተግባር እንደሆነ የጎንቦራ ወረዳ ዋና አስተዳዳሪ አቶ አብርሃም ጎበና ተናገሩም። ለምለም ዩኤል ዝርዝሩን ይዛለች። ባህዲያ ዞን ጎንቦራ ወረዳ ኦሌ ከተማ በኢትዮጵያ ና ከኢትዮጵያ ውጭ የሚኖሩ የኦሌ መካነ ኢየሱስ ቤተ ክርስቲያን አባል የሆኑ ሐምሳ4ራት ግለሰቦች በኢኮኖሚ አቅም መደካሞች በአለም ምክንያት በማድረግ ማዕዲ አጋራት መራ ግብር አካሄደዋል። ባህዲያ ዞን ጎንቦራ ወረዳ ኦሌ ከተማ በኢትዮጵያ ና ከኢትዮጵያ ውጭ የሚኖሩ የኦሌ መካነ ኢየሱስ ቤተ ክርስቲያን አባል የሆኑ ለዘጠና ለሆኑት የማህበረሰብ ክፍሎች በአለም ምክንያት በማድረግ ማዕዲ አጋራት መራ ግብር አካሄደዋል። በአጠቃላይ 5 ራት ግለሰቦች ከዚህ በፊትም በኦሌ ከተማ ና አጎራባሽ ቀበላያት ለሚኖሩ ላቀ አቅመ ደካሞች ከ2014 እስከ 2016 ዓ ም ድረስ የተለያዩ አልባሳትን፣ ከብቶችን እንዲሁም በቆሎና አርባ ሺ ብር ገንዘብ ድጋፍ ያደረጉ መሆናቸውን በመራ ግብሩ የተገኙት የወረዳው የቀበሌ ደጋፊ የሆኑት ቄስ በላቸው ካልታሞ አብራርተዋል። ቅዱሳንም በሚያስፈልገው እርዱ የሚል የመጽሐፍ ቅዱስ መሪ ቃል በመጠቀም የተቋቋመው ማህበር ለሁሉም ቤተ እምነት ተከታዮች በ2017 ዓ ም በኦሌ ከተማ ና አጎራባሽ ቀበሌ ለሚኖሩ ለዘጠና አቅመ ደካሞች በዓልን ምክንያት በማድረግ 45 ኩንታል በቆሎ ና 180 ሊትር ዘይት ድጋፍ ሰጥተዋል። ይህ ድጋፍ የተደረገው ያለምንም ሃይማኖት ልዩነት በዓለም ምክንያት በማድረግ በኦሌ ከተማ በኦሌ አንድ፣ በኦሌ ሁለት፣ በኦሌ ውቾ ና በላምቡዳ ቀበሌያት ለሚኖሩ አቅመ ደካሞች እንደሆነም ተገልጿል። በማዕድ ማጋራት መርሃ ግብር ላይ የተገኙት የጎንቡራ ወረዳ ዋና አስተዳዳሪ አቶ አብርሃም ጎበና እንደተናገሩት ይህ ድጋፍ ከብልጽግና ፓርቲ ትሩፋቶች አንዱና ዋነኛው ሰው ተኮር ተግባር መሆኑን በመግለጽ ይህንን የመደጋገፍ ና የመረዳዳት ሳቢዎችን በመከተል የመደጋገፍ ና የመተሳሰብ ባህልን በማጠናከር ማስቀጠል ቀጠል እንደሚገባ አሳስበዋል። ለተቸገሩ ድጋፍ መስጠት በረከት ነው ያሉት አቶ አብርሃም ጎበና ይህ ተግባር በቀበሌያት ተገድቦ እንዳይቀር በ27 ቀበሌያት ማስፋፋት ያስፈልጋል ብለዋል። ይህንን ድጋፍ ያደረጉ ግለሰቦች ለሰሩት ተግባር ዋና አስተዳዳሪው አቶ አብርሃም ጎበና አድንቆት በመስጠት ላስተባበሩ አካላት ልባዊ ምስጋና አቅርበዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ጎንቦራ ሰበካ ዋና ሰብሳቢ የሆኑት አቶ ጌታቸው ደምሴ እንደተናገሩት ይህ የመደጋገፍና መረዳዳት ጉዳይ የመንግስት ትኩረት አቅጣጫና ሰው ተኩር ተግባር እንደሆነ በማሳሰብ ጣይነት ባለው መልኩ በሁሉም አካባቢ ለማስፋፋት ከሚመለከታቸው አካላት ጋር እንደሚሰሩ ገልጸዋል። በዕለቱም ድጋፍ የተደረገላቸው አካላት እርስ በእርስ የመደጋገፍና የመረዳዳት ባህልን አበረታችና አስፈላጊ መሆኑን ጠቅሰው ይህንን ድጋፍ ላበረከቱ ግለሰቦች ልባዊ ምስጋና አቅርበዋል ሲል ዘገባው የጎንቦራ ወረዳ መንግስት ኮሚኒኬሽን ነው። ለሀገሪቱ እድገት የተሳለጠ የሚዲያና የኮሚኒኬሽን ስርዓት የበኩሉን አስተዋጽኦ ማበረከት እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ አስረስ ገለጹ። ዘመን ዮሐኒስ የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ የ2017 በጀት ዓመት የዘጠኝ ወራት እቅድ አፈጻጸም የምክክር መድረክ በውሳና ከተማ አካሂዷል። ዓላማ ተኮር የኮሚኒኬሽን ስርዓት ለሁለንተናዊ ብልጽግና በሚል መሪ ሀሳብ በተዘጋጀው መድረክ ላይ የተገኙት የማዕከላዊ ኢትዮጵያ ክልል የርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ አስረስ የሚዲያና ኮሚኒኬሽን ዘርፍ ቅንጅት ለሁለንተናዊ እድገት ተጠናክሮ መቀጠል እንዳለበት አሳስበዋል። ከጊዜ ወደ ጊዜ እያደገ ያለውን የመረጃ ፍላጎት ለማሟላት ፈጣንና ድንገተኛ የሆኑ ምላሾችንም ለመስጠት እየተሰራ እንደሚገኝ የጠቆሙት አቶ ንጉሴ የሚዲያና ኮሚኒኬሽን መደራጀት ለ ሀገረ መንግስት ግንባታም ወሳኝ ነው ብለዋል። በየእለቱ በሚደረጉ ጊዜ የማይሰጡ በጣም ፈጣን ምላሽ ድንገተኛ የሚሆኑ ጉዳዮች ለማስተናገድ እንደ መንግስት ኮሚኒኬሽን እረፍትም አግኝተናል። እውነት ለመናገር ከተመሰረተ ጊዜ ጀምሮ ትንሽ እረፍት አግኝተናል። በዛ ከዛ ቀደም የነበረው ያው ሽግግር ጊዜ ስለነበረ ነው ብለን ልናልፈው እንችላለን። ትልቅ ፕሮግሬስ አለ። በጣም መጠናከር መቻል አለበት። ሚዲያና ኮሚኒኬሽን የራሳቸውን ብቻ ሳይሆን የሌሎች ሴክተሮችንም ደረጃ በመስጠት እያሳዩ ያሉት የኃላፊነት ሚና ለሌሎችም እንደ ማሳያ ሊወሰድ ይችላል ነው ያሉት። ተቋማቱ እያስመዘገቡ ያለው ፈጣን ለውጥ ለሀገሪቱ እድገት ወሳኝ በመሆኑ ተጠናክሮ መቀጠል አለበት ያሉት አማካሪው የተቋማቱ አመራሮች በህዝብ ጥቅም ላይ ጎልቶ የሚታይ ለውጥ ማሳየት አለባቸው ብለዋል። ሚዲያና ኮሚኒኬሽን አራተኛ መንግስት በመሆኑ በህዝብ አስተያየት ላይ መሰረት በማድረግ በተቋማቱ ላይ የሚታይ መጓተትን መቅረፍ እንደሚገባ የገለጹት አቶ ንጉሴ በሚዲያና ኮሚኒኬሽን ላይ የሚኖር መጓተት በኢኮኖሚ በፖለቲካ፣ በማህበረሰብ አስተሳሰብ እና በሶሽ ኢኮኖሚያዊ እድገት ላይ የሚያመጣው ጉዳት ሰፊ ነው ብለዋል። በኢኮኖሚ፣ በፖለቲካ፣ በሶሻል፣ በአስተሳሰብ ለውጦ ህብረተሰብን ይለውጣል የሚባለው ሚዲያና ኮሚኒኬሽን ወደኋላ ቀረ ማለት ይህን በሙሉ ወደኋላ አስቀረ ማለት ነው ትርጉሙ። ጀስት እንደ አንድ ሴክተር አይደለም የሚወሰደው የመረጃ ልውውጡ ኢንቴግሪቲው፣ ታማኝነቱ፣ በጊዜ መረጃ መስጠቱ አጠቃላይ በሶሾ ኢኮኖሚክ ትራንስፎርሜሽን ላይ የሚጫወተው ሚና ወደ ኋላ አስቀረ ማለት ነው። ለሀገረ መንግስት ግንባታ ሚዲያና ኮሚዩኒኬሽን ወሳኝ ሚና ስላላቸው ከነጠላ ትርክት ይልቅ በገዢ ትርክት ላይ ሲያተኩሩ ሀገርን ከፍ ማድረግ ይችላሉ ብለዋል። ሚዲያና ኮሚዩኒኬሽን ቀልጣፋና ሳይንሳዊ በሆነ መንገድ ሊመራና መለኪያው የህዝብ ጥቅም በመሆኑ ተቋማቱ ለማህበረሰቡ ምን ጥቅም አስገኙ፣ በሶሻል ስቴት ግንባታ፣ በኢኮኖሚና በስነ ልቦና ረገድ እንዲሁም በአስተሳሰብ ለውጥ ምን ጥቅም አመጡ የሚለው መታየት አለበትም ነው ያሉት። ምን የሚጠይቀው ክሪየስ መሆን መቻል አለባችሁ የሚዲያና የኮሚኒኬሽን መሪዎች ከሌላው የሚለያችው በጣም ፈጣን፣ በጣም ጥንቁቅ፣ በጣም አለምን የሚገነዘብ ሌላው፣ ለጊዜው ለአንድ ቀን ለሁለት ቀን ባይገነዘብ ምንም ችግር የለውም። ይሄን የሚመራ አካል ኢቭን አሁን የሆነ ክራይስ ማኔጅመንት ዲዛስተር ቢመጣ ሚዲያና ኮሚኒኬሽን ያለ ሰው አክት የሚያደርገውና ሌላው ተቋም እኩል አይደለም። የሪስክ ማኔጅመንታችሁ የሪስክ ኮሚኒኬሽናችሁ ስለዚህ በዚህ ደረጃ መብቃት ይጠይቃል። በመጨረሻም ሚዲያና ኮሚኒኬሽን የህዝብ አስተያየት የበላይነትን በመፍጠር የተዛቡና ኋላ ቀር አስተሳሰቦች እንዲሁም የስራ ባህልን ከማሳደግ አንጻር ብዙ መስራት እንደሚገባ በመጠቆም ከክልል ከዞኖችና ከልዩ ወረዳዎች ለመጡ የሚዲያና የኮሚኒኬሽን መምሪያ ኃላፊዎችና ምክትል ኃላፊዎች የስራ አቅጣጫ በመስጠት የእለቱ መርሃ ግብር ተጠናቋል። መንግስት የዲሞክራሲ ስርዓትን የሚያጠናክሩ ተቋማት ግንባታ ላይ አበክሮ እየሰራ እንደሚገኝ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። ምንተዋብያሱ ተጨማሩን ይዛለች። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የመገናኛ ብዙሀን አዋጅን ለማሻሻል የቀረበውን ረቂቅ አዋጅ በአብላጫ ድምጽ አጽድቋል። በህዝብ ተወካዮች ምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በዚህ ወቅት እንደገለጹት ባለፉት ሰባት የለውጥ ዓመታት መንግስት ሀገርንና ህዝብን የሚያገለግሉ ነጻ፣ ገለልተኛና ብቁ ተቋማትን ለመፍጠር የሚያስችሉ ተግባራትን አከናውኗል። የዲሞክራሲ ተቋማት ግንባታ ላይ በርካታ ስራዎች መከናወናቸውን ጠቁመው በዚህም የዲሞክራሲ ስርዓት ግንባታን የሚያጠናክሩ እንደ መገናኛ ብዙሀን ያሉ ተቋማትን አቅም የመገንባት ስራ መስራቱን ገልጸዋል። ሀሳብን በነጻነት የመግለጽ መብት ህገ መንግስታዊ መሆኑን ገልጸው በዚህ መገናኛ ብዙሀን ነጻነትን ለማረጋገጥ የሚያስችሉ በዘርፉ የሚታዩ ተጨባጭ ውጤቶች መገኘታቸውን ጠቁመዋል። በመሆኑም የህዝብ የግልና የሃይማኖት መገናኛ ብዙሀን በብዛት በቋንቋ እንዲሁም በስርጭት ቁጥራቸው በእጅጉ መጨመራቸውን ተናግረዋል። ነገር ግን የሀሳብ ነጻነት ባልተገባ መንገድ ሲገለጽና ከህግ ውጭ ሲሆን ደግሞ ተጠያቂነትን ማረጋገጥ አስፈላጊ እንደሆነም ተናግረዋል። በኢትዮጵያ ደረጃ አሁን በመንግስት ደረጃ የተለየ ትኩረት ተሰጥቶ የተሰራ ያለው ተቋማዊ መሰረት ያለው የዲሞክራሲ ባህል እየገነባ እንሄዳለን። በኢትዮጵያ ለምሳሌ ከሚዲያ አኳያ ብንመለከት ባለፉት ሰባት ዓመታት ሚዲያ በአይነትም በስፋትም በተደራሽነትም በሚጠቀመው ቋንቋም በከፍተኛ ሁኔታ በሀገራችን ጨምረዋል። የመገናኛ ብዙሀን አዋጅን ለማሻሻል የቀረበውን ረቂቅ አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ ሪፖርትና የውሳኔ ሀሳብ አቅርበዋል። በስራ ላይ የነበረው የመገናኛ ብዙሀን አዋጅ ከአፈጻጸም ጋር በተያያዘ የአደረጃጀት፣ የቁጥጥር መላላትና የአስተዳደር ክፍተቶች ያሉበት በመሆኑ ማሻሻያ እንደተደረገበት ገልጸዋል። የባለስልጣኑ የዕለት ተለት ስራዎች አፈጻጸም የቦርድ አተያይም የቁጥጥርና ተጠያቂነት ስርዓት ጋር በተያያዘ ክፍተቶች ያሉበት በመሆኑ ማሻሻል ማስፈለጉ መሆኑን ተናግረዋል። የተሻሻለው አዋጅ በመገናኛ ብዙሀን እንዲጠናከሩና ተወዳዳሪ ሆነው እንዲቀጥሉ እንዲሁም በቴክኖሎጂ እየዘመኑ እንዲሄዱ የሚያደርግ መሆኑንም ገልጸዋል። በዘርፉ ያሉ ክፍተቶችን በማስተካከል መገናኛ ብዙሀንን በአግባቡ ማስተዳደርና መቆጣጠር እንዲቻልም የመገናኛ ብዙሀን አዋጅ ማሻሻል አስፈላጊ ሆኖ መገኘቱን ገልጸዋል። መገናኛ ብዙሀን ለዲሞክራሲ የባህል ግንባታ የማይተካ ከፍተኛ ሚና ያላቸው በመሆኑ እንዲጠናከሩ፣ ተወዳዳሪና ተደማጭ ሆነው እንዲቀጥሉ ማድረግ እንዲሁም ዘመኑ ካመጣቸው አዳዲስ እስከተሱሽ ጋር ይጣጣሙ በቴክኖሎጂ እየዘመኑ እንዲሄዱ ማድረግ የሚገባ መሆኑ ሐሳቡን በነጻነት የመግለጽ መብት በህገ መንግስቱ ላይ ከተደገጉ መሰረታዊ መብቶች ውስጥ አንዱ በመሆኑ ጥበቃ የሚያስፈልገው መብት መሆኑ፣ ነገር ግን የሐሳብ ነጻነት ባልተገባ መንገድ ሲገለጽና ከህግ ውጭ ሲሆን ደግሞ ተጠያቂነትን ማስፈን የሚገባ መሆኑ፣ ከዚህ አኳያ ሲታይ አሁን በስራ ላይ ያለው የመገናኛ ብዙሃን አዋጅ ቁጥር 1238 2013 እጅግ የተሻለና ዘመናዊ የሆነ ህግ ነው ሊባል የሚችል ሲሆን በአፈጻጸም ረገድ ግን ጎልተው የታዩ የአደረጃጀት የቁጥጥር መላላትና ከስራ ስራዎች ጋር የተያያዙ ክፍተቶች ያሉበት በመሆኑ ማሻሻያ ማድረግ የሚገባ መሆኑ የባለስልጣኑ የዕለት ተዕለት ስራዎች አፈጻጸም የቦርድ አሳየም የቁጥጥርና የጥያቄ ምስ ስርዓት ጋር ክፍተቶች ያሉበት መሆኑን ቋሚ ኮሚቴው ረቂቅ አዋጅን በመረመረበት ወቅት ግንዛቤ ወስዷል። የምክር ቤቱ አባላት በበኩላቸው የተሻሻለው አዋጅ ለመገናኛ ብዙሀን ምቹ ምህዳር የሚፈጥር በመሆኑ የሚዲያ ነጻነት እንዲከበርም ያግዛል ብለዋል። ከዚህም በተጨማሪ ከህግ አግባቡ ውጭ በሚንቀሳቀሱ ላይ በሀገሪቱ ህግ መሰረት እርምጃ ሊወሰድ እንደሚገባም ገልጸዋል። በዓለም አቀፍ ያሉ ህጎችን አገር ውስጥ ያሉ ህጎችን በማየት በአግባቡ ነጻነታቸውንና ግዴታቸውን በአግባቡ ማስተዳደር ሚዛናዊ በሆነ መንገድ ሄደው ይህንን ህዝቡን ለማሻገር እነሱም የበኩላቸውን ኃላፊነት መወጣት አለባቸው። ስለዚህ በዲሲፕሊን በአሰራር ባለሞቻቸውን ከማብቃት አንጻር አሰራራቸውን ከመፈተሽ አንጻር ከፍተኛ ኃላፊነት አለባቸው። የበኩላቸውን ኃላፊነትም መውጣት አለባቸው ባይ። በተመሳሳይ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈትያ አህመድ ሪፖርትና የውሳኔ ሀሳብ አቅርበዋል። መገናኛ ብዙሀን ወይ በብዙሀን መገናኛዎች የሚተላለፉ ሀሰተኛና የተዛቡ መረጃዎች ለዚህ ደግሞ ማሳያ ናቸው። ስለዚህ ሀሰተኛና የተዛቡ መረጃዎች ሊያስከትሉት ከሚችሉት ጉዳት ዜጎችን የመጠበቅ ትልቁ ኃላፊነት ደግሞ የመንግስት እንደመሆኑ መጠን ይህን የመቆጣጠርና ኃላፊነት እንዲወስዱ የማድረግ ስልጣን በዚህ ማሻሻያ ለመንግስት ሚና እንዲኖረው መደረጉ አግባብነት ያለው ነው። የቦርድ አባላት የሚሆኑት ለዘርፉ ቅርብ የሆኑ ሰዎች ናቸው ነው የሚለው ነው አዲሱ የተሻሻለው እውቀቱ ያላቸው ለዘርፉ ቀረቤታ ያላቸው። ይሄ ደግሞ በአዋጅ ከሚሆን በዝርዝር በመመሪያ የሚመለስ ነው የሚለውና ስለዚህ ማሻሻያው ተገቢና አስፈላጊ ነው። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ በሙሉ ድምፅ አጽድቋል።